ባንተ ስራ ጣልቃ አልገባም ነው ማለት ያለባችሁ። ስለዚህ አሁን ገብሬ ወገቡን ታጥቆ ሰላም፣ ሰላም ውዶችዬ ፍቅሮችዬ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ማለት ነው የሆነ ነገር ልነግራችሁ ነው ማለት። አንዴ እግዚአብሔር ወደ እናንተ ቤት እጁን ሲዘረጋ፣ ወደ እናንተ ቤት ፊቱን ሲያዞርላችሁ በህይወታችሁ ውስጥ አንዴ በቃ ይህ ሰው ትክክል ሰው ነው ሰውን ያስፈልገዋለሁ ብሎ ፈጣሪ ወደ እናንተ ቤት ሲገባ እጁን ሲዘረጋላችሁ በጓዳችሁ በህይወታችሁ በቦርሳችሁ በቃ በምንም ነገር ሲገባ ሰው ካለው በላይ እግዚአብሔር ያለው ነገር ነው የሚበጣው እና ሁላችሁም አላመናችሁም እውነት ለመናገር ማለት ነው እኔ ራሱ አላመንኩ እኔ ራሱ እስካሁንም እያመንሁ አይደለም ግን ምን ሁኔ ምን ብዬ እንዳመንኩ ታውቃላችሁ። በቃ ይሄ የእግዚአብሔር ስራ ነው፣ የእሱ ጥበብ ነው። ሰውን ከሞት ማንሳት ይችላል። ሰውን ሰው አርቦ የፈጠረ ሁሉን ነገር በጥበቡ የፈጠረ እሱ ነው እና በቃ እሱ ያለ ምክንያት አይደለም እንደዚህ ያደረገው። ይኖረዋል ምክንያት። እኔ በዚህ ነገር አምናለሁ። እንኳን መልካም ነገር ልጅ ጸጋ ነው። በነገራችን ላይ ልጅ ጸጋ ነው እና በነገራችን ላይ እየቆረስኩላው ልጅ ጠጋ ነው። እኔ የሆነ ያልሆነ ምግብ ሲያምረኝ የሆነ ያልሆነ ነገር ሲሸተኝ እንዴ በቃ ግራ ገብቶ ነበረ። ውይ ቡና ሸተተኝ ወይ ወይ፣ ጥብስ ብንበላ እና እላለው እኮ ቆየሁ እኮ እንደዛ ከሆነ ማለት ነው እና እዮቤ እዮቤ ታምረኛለች ነው በነገራችን ላይ አሁን የወለድኩት ልጄ ማለት ነው። ታምረኛለች ነው። ለምንድነው እንደዛ ያልኳችሁ? እሱን ሳልወልድ በፊት የነበርኩበት ታይም እና የተሰቃየ ውስጤ እና እሱ ወደዚህ ምድር ከመጣ በኋላ ሁሉም ነገር ልክ እንደሱ አብሮ እንደመጣ ስላየሁ በዚህ በዚህ አምናለሁ። እና በቃ አሁንም ይህም ተአምር ነው። አሁን እኛ በቀደም ክትባስብ ከዮቤጋ የተወለዱ ልጆች በቃ ከእናታቸው ውጭ ላይ ሆኖ አይፈራገጡ፣ የኔ ልጅ ግን ቁጭ ላል እቀይ ይይዛል እቀይ ጎትታል። እግዚአብሔር ይመስገን። ይህ ማን ያደረገው እግዚአብሔር ነው። ስለዚህ ወዶች የሆነ ነገር ክስተት ሲፈጠር በገንዘብ በምን በምን በእውቀት ምናምን የሚደረግ ነገር አይደለም። በቀይ እግዚአብሔር ጸጋ እስከሆነ ድረስ ስጡ በእሱ አሁን ሁሉም ሰው እንዴት ቁስል እኮ ነሽ፣ እንዴት እያጠባሽ ሆነ እንዴት አይባልም። በቃ የሱ ስራ ነው። ይችላል አደረገው። ገብሬ ብዙ ነገር ሲናገረኝ እኔ ተው የሱ ስራ ነው። የዛሬ አመት ምን እንዴት ነበረን? ምን ምንጨብጠው ምን ተደብቀን አይደል እንዴ? ራሱ ገበያ ስነድ ስንወጣ ስንገባ ተደብቀን አይደል? ምን ነበረን? ምንም አልነበረንም። ከተወለደ በኋላ ነው እግዚአብሔር ምክንያት አለው። የሆነ ነገር ወደኛ ሲመጣ የሆነ ምክንያት አለው። ስለዚህ ተው ገብሬ፣ እንደዚህ ያለው ይዋለው አሁን ውጤቱን እናሳውቃችኋለሁ። ውጤቱን የምናሳውቃችሁ ደግሞ በአስትራ ሳውንድ ስለሆኑ አስትራ ሳውንድን ቪዲዮ ፖስትላችኋለሁ። እሱ ደግሞ ሊሆን ትንሽ ይቆያል። ስለዚህ ውዶችዬ የሆነ ነገር በእናንተ ሕይወት ላይ ሲፈጠር ምንም መደንገጥ መደንገጥ የለባችሁም አሳልፋችሁ በቃ አንተን ያመጣው አንተ ትችላለህ በአንተ ስራ ጣልቅ አልገባም ነው ማለት ያለባችሁ። ስለዚህ አሁን ገብሬ ወገቡን ታጥቆ ለኔ ብጃማ ቸድግ እንደ ድሮው በባዶ ቤት እያለው ብጃማ የለበስኩት ይበቃኛል። አንድ እኔ እኮ ዩቬንስ ወልድ በሁለት ብጃማ ብቻ ነው ገብታችሁ ቪዲዮውን ማየት ትችላላችሁ። በሁለት ብጃማ ብቻ ነው ቪዲዮ እየሰራሁ ነበር። አሁን አንድ ቱታ አምስት ሺህ ብር ነው። ቆንጆ ቱታ አንድ ቱታ አምስት ሺህ ብር ነው አምስት ሺህ ብር እየገዛ ሌትሌት ሌት ያለ ትወጣ መግዛት አለበት ገብሬ ማለት ነው ይግዛ የምትሉ ኮሜንት ጻፉ። እውነቴን ነው የምላችሁ። አይ ዝም ብለሽ ብዣማ ምናምን ልበሽ የምትሉኝ ከሆነ ደግሞ እንደ ድሮው የምትሉኝ ከሆነ አትወዱኝም ማለት ነው። ስለዚህ ይህ ነገር ጸጋ በረከት ረዴት ስትሰይ ዘግዱን ዳቦ ትናንትና ዳቦ ነው የምትሉኝ ከሆነ እውነቴን ነው የምላችሁ እኔ ደስተኛ ነኝ በጣም ደስ ብሎኛል። ሰው ብዙ ያወራል። ሰው ከማውራቱ ጥሩ ነገርም ተሰርቶ ማውራቱ አይቀርም። መጥፎ ነገር ተሰርቶ ማውራቱ ስለማይቀር እኔ ለሰው ቦታ የለኝም። አሁን ብዙ ሰው እንዴት ሆነ እንዴት በጣም እየተገረመ ነው ያለ። እኔ ቢገርም ባይገርም አይደንቀኝም። ምክንያቱም እሱ ነው እኔንም ወደዚያች ምድር ያመጣኝ፣ እሱ ነው ልጆቼንም የሰጠኝ። እሱ ነው አሁንም እሱ ነው። እንዲሁም መንተብ አደረገልኝ። መንተብ እውነት መንተብ ቢሆንልኝ ሁለት መንታ ሴት ቢሆንልኝ ደስ ይለኛል። ምክንያቱም እስካሁን ወንድ ወንድ ልጅ ስላለኝ መንታ ሴት ልጅ ቢሆንልኝ ደስ ይለኛል እና አቶ ገብሬ እየተጨነቀ ነው። ይጨነቃል፣ ብዙ ያስባል። እንዲ ቁስል እኮ ነው። ስድስት ወር ገና እኮ ሽቦ አረገፈም፣ ገና እኮ ልጁ ጠብቶ አልጠገበም። መጥባቱ ችግር የለም እንዲ ሚለ ቴክኖሎጂ ወተት ይጠጣል፣ ግን አያያዝ ይጠይቃል። ምነው አራት መንታ ወልዶ ሶስት መንታ ወልዶ ፍፍት ብሎ የሚያርጉ ልጆች አሉ። ስለዚህ እኔ ችግር የለብኝም። ገብሬ በጣም ተጨንቋል። ብዙ ነገር እያለ ነው እያሰበ ነው። እንቅልፍ እየተኛ አደለም። በጣም ተጨንቋል። ለምን እንደሆነ አላውቅም። እስካሁን ሁልጊዜ እኔ ነፍሰ ጡር ነኝ ስለው ደስተኛ ነበር የሚሆነው። አሁን ግን በጣም ተጨነቀ። በጣም ምንዚህ ቀጠሮ ተቀጥሯል። የቀጠሮ ዕለት እንሄዳለን፣ እናሳያችኋለን፣ እንፖስትላችኋለን። እናንተም ያላመናችሁ ታምናላችሁ፣ ያመናችሁ አላችሁ። እንዲሁም አንዳንድ ሰዎች እንዴ ቤት ይሄ ነገር እኮ ይከሰታል፣ ካንቺ ላይ ብቻ አይደለም ከብዙ ሴቶች ላይ ተከስቷል ብላችሁ በውስጥ በሐሳብ በጣም ብዙ ሰዎች አወርታችሁኛል። አሁን እንኩ ራብራብ ይለኛሉ። ለምንድን ነው ራብራብ የሚለኝ? የለለ የለም ይችላል፣ ይሸተኛል፣ ያምረኛል። በቃ ዝም ይሄ ስሪ፣ ይሄን ሰርተሽ ቢሄን ሰር ውስጥ የሆነ ነገር ይፈልጋ በየሩ እና በዝጋቤ ስራ ማንም ጣልቃ መግባት አይችልም። ይሄስ እግዚአብሔር ስራ ነው አሜን ብዬ ነው የምትቀበለው፣ እኔ ተቀብየውም አለው። ደስተኛ ነኝ። እኔ ገበሬ ግን ለምን ደስ እንላለረ አላውቅም። ትንሽና ትልቁ ነው ተያይዘው ያድጋሉ፣ አብረው ከአንድ ላይ ያድጋሉ። ሲጀመር ይገበ ይፈጣና አሁን ይቆማል፣ አሁን ነው የሚቆመው። ከዛ ደግሞ ምግብ ማዘጋጀት ነው የልጆች ምግብ፣ ደህና ደህና ምግብ መብላት ነው። እኔ ራሴ ደህና ደህና ምግብ መብላት ነው። አለመጨነቅ ፈቃድ ምክንያት አለው። በቃ አሁን ኢዮቤን ስወልድ ከብዙ ችግር ከብዙ ፈተና ከስቀይ ከራብ ከለቅሶ ስራ ከማጣት በጣም ተሰቃይቼ ጨለማ ውስጥ ነበርኩ። ልክ ዮቤን ስወልድ ቤቴ ውስጥ መብራት ገባ፣ ሱቅ ከፈትኩ፣ ዩቱብ መክፈል ጀመረ። ከአንድ አይሉ ሶስት ብር መክፈል ጀመረ። ለዛ ነው እንዲያውም ዩቱብ ክፈቱ ክፈቱ የምትችሉ ሰዎች ዩቱብ መክፈት የምትችሉ ሰዎች ክፈቱና ስሩ። ዩቱብ ደግሞ መክፈት የማትችሉ፣ አከፋፈቱን የማትችሉ ደግሞ እኔ ከፍትላችኋለሁ የምላችሁ ለዛ ነው። ይህ ሶስቱ ዩቱብ መክፈት ጀመረ። ቤቴ ውስጥ ያለ መብራት ነበር የምንኖረው፣ መብራት ገባ። ሞተር አልነበረንም፣ ሞተር ገዛን። በቃ ምን ልበላችሁ፣ ምን ያልተደረገ ተደረገ ነገር አለ። በፊት አንድ እጅ ጤፍ ከሆነ ሁለት ሶስት እጅ ሌላ ጥሬ ጥራጥሬ ይህል ነበር ምንጨምርበት አሁን ሙሉ ለሙሉ ጤፍ ነው የምናስፈጫው። ይሄ ምንድነው? እዮቤር ሲመጣ እዚህ ጋር ደግሞ ከብሬ እኮ ነግራችሁ፣ እዮቤር ሲመጣ አሁን ደግሞ አሁን የተረገዘው ልጅ ሴትም ሆነ ወንድ ቀበላለሁ። እኔ ግን መንታ ሴት ቢሆን ደስ ይለኛል። ሲወለድ ደግሞ ምን እንደሚሆን አይታወቅም። ምን እንደሚመጣ ምን እንደሚፈጠር አይታወቅም። እግዚአብሔር ለሁሉም ነገር መግዛት አለው። ስለዚህ ውዶች እስኪ። ላላችሁ አስተያየት ላላችሁ ነገር፣ ምን ችግር አለው በፈጣሪ ስራ ማንም ጣልቃ መገበት አይችልም። ሰው እኮ ሙታለች ተኝታ ሙታለች የተባለች ሰው እኮ ኢየሱስ ክርስቶስ ሲያት አልሞተች እንቅልፏን ተኛች እንጂ ብሎ አስነስቷታል። በማን በእግዚአብሔር ኃይል ማለት ነው። ስለዚህ እግዚአብሔር ይችላል። እግዚአብሔር ይመስገን ይህን ላደረገልኝ። እኔ ቦርጭ ነው ውፍረት ነው እያ ለምንድነው፣ ሌላው ሰውነት የማይወፍረው ለምንድነው ቦርጭ ብቻ ወደፊት ወደፊት የሚሄደው ለካ ወርጫ አይደለም ነገሩ ሌላ ነበረ። ስለዚህ እኔ ተጨንቄ እናንተን ማስጨንቄ ነበር። አመሰግናለሁ፣ እወዳችኋለሁ። ክበሩ ልይ ያለውን ሁኔታ ይዤላችሁ ነው የሚመጣ ከእናንተ ምንም የሚደበቅ ነገር የለም። አንዳንድ ሰዎች ምን አገባን የምትሉት ትኖራላችሁ፣ ግን የተፈጠረው ክስተት ከእናንተ ላይ ነገር ቢፈጠር እንዳደነግጡ ነው። መደንገጥ የለባችሁ። ምክንያቱም በእግዚአብሔር ስራ ጣልቃ አትግቡ። በቃ እኔ አሁን አስቀብሬዋለሁ አይደል? አስቀብሬዋለሁ። ግን ሰው ሰው ያደረገው ነገር ከሸፈ፣ እያችሁት፣ ከሸፈ። እግዚአብሔር እኔ ይችላል፣ አሁን ችሎታውን አሳየ። እግዚአብሔር ይችላል። በቃ በእኔ ስራ ማንም ጣልቃ መግባት አይችልም። እኔ መስጠት ከፈለኩ እሰጣለሁ፣ መንሳት ከፈለኩ እነሳለሁ ብሎ እሱ ይህን ነገር እንትን አለ ማለት ነው። እግዚአብሔር ፈጸሙ ማለት ነው። ስለዚህ አይታወቅም። የሚሰጠኝ ሀብት ስሳይ ሊኖር ይችላል። እነዛ ልጆችን የማሳድግበት ከነዛ ልጆች ጋር የሚሰጠኝ ጸጋ ይኖራል። ሲጀመር እዮቤት አምረኛ ልጅ ነው ስላችሁ በምክንያት ነው። ስለዚህ ውዶች፣ ልጅ ጸጋ ነው፣ ልጅ ፀጋ ነው የምትሉ እኛ እኮ ልጅ ጠልተን አይደለም። ልጅ አልጠላንም። ግን እንዴት ሆነ ነው ጥያቄ ነው። መርፌ ካለ እንዴት ሆነ። መርፌ ደግሞ ሰው ሰራሽ ነው። የእግዚአብሔር ኃይል ይበልጣል። የሱስ ስራ ይበልጣል የሚለው ነው። ይህን ይመስላል። እንግዲህ ልንገራችሁ ብዬ ነው ቁርሴን እየበለው ልንገራችሁ ብዬ ነው ያው ታቃላችሁ መቼም ምንኛ